ድና የተከበራችሁ ተከበራችሁ የተንቢቱን ተመልካቾች በሙሉ ዛሬ ለምስጋና ነው የመጣሁት። አንዲት እህቴ ውለታ የዋልኩላት ልበላችሁ፣ ከእንደገና ላስጀምራችሁ። እቃውን ግን ሳይሆን ደንግጬ፣ ለምን ቪዲዮ እየሰራሁ አላመሰግናትም ብዬ ነው። የዛሬ ሁለት አመት እኔ ስልጤ ላይ ሱቅ ከፍቻለሁኝ፣ እና አንዲት አልፊያ የምትባል ሰራተኛ የሱቅ ሸያጭ ቀጥሬያት ነበረ። እና አራት ወር ከሰራችሁ በኋላ አረብ ሀገር ላኪኝ ታሪኳን ነግራችሁ አለን ከሷ ጋር ሆነን ትዝ ብላችሁ ከሆነ አረብ ሀገር ላኪኝ፣ አቅሙ የለኝም ሰርቼ ከፍልሻለሁ አለችኝ። እኔም ስለማምናት ኦኬ ብዬ ምንም ማለት አይደለም በጊዜው ትንሽ ትንሽ ትንሽ ትንሽ የምሰጣት ብር ወደ 43000 ብር መቶባት ነበር፣ እዳ ማለት ነው። እና አረብ ሀገር፣ ሳውዲ አረቢያ ጨርሳ ሄዳ እግዚአብሔር ይመስገን ነው። አንድ ዓመት ከስድስት ወር ገደማ ሆኗታል። ያንን ብር ሀምሳ ሺህ ብር አድርጋ ላከችልኝ ለእኔ። ከዛ በኋላ ግን እግዚአብሔር ይመስገን ለቤተሰቦቿ እየረዳች ከቤተሰቦቿም ተርፋ ለራሷም ቅበት ላይ መሬት ገዝታለች። እግዚአብሔር ይመስገን። እኔ በሰዎች ስኬት ማለት በእኔ ውስጥ ያለፉ ሰዎች ስኬታማ ሲሆኑና ስኬታማ ሆኖ ተለውጠው ተቀይረው ሳይ እኔ በእጅጉ ደስ ይለኛል ማርያምን እና ነዚ የሱቅ እቃ ማስታወቂያ ሰርታለች። ምስሌ እዛ ላይ አይታ ለእኔ በኦንላይን ለለም ሊውሰችልኝ ምናምን ብላት ነው ማለት ነው። አልፊያ እኔ እኔ እንደዚህ እንድታደርጊ አልፈልግም። እኔ ደጋግሜ ነው የምነግርሽ። እኔ ስላለኝ ነው ያደረግኩልሽ እንጂ ባይኖረኝ አላደርግልሽም። ስለዚህ እንደ ውለታ ያንን ቆጥረሾ እንደዚህ እንድታስቢ አልፈልገም እኔ እግዚአብሔር ይመስገን እየሰራው ነው አላጣሁም እና ማለት ያው በገቢ የተሻልኩኝ ነኝ ብዬ ስለማስብ ነው እና የኔ ፍቅር እኔ ማርያምን ምንም አታርጊልኝ ለራሴ ሰርተሽ ተለወጪ ቤትሽንም ቆንጆ አድርገሽ ስሪ እድሜሹ ምን ላይ ሄድ እዛ ሆነሽ አሁን የሁለተኛ አመትሽ ሊሞላ ነው እና እንዲህ እንደዚህ እቃ የገዛሽ ብራምን ለከሌ ለከሌ የምት ከሆነ ገንዘብሽ አይጠራቅምም። የእኔ ቆንጆ እኔ ስለ ላክሽልኝ እቃ በጣም ነው ማመሰግነው እና አልፊያ የላክሽው እቃ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ፣ ክበር ይልኝ መድኒያ ለሚያክብርልኝ ልመርቅሽ እንደዚህ ያማረቀ እንደላክሽልኝ አንቺንም መድኃኒዓለም ለሚያሳምርሽ የልብሽን መሻት የሙላልሽ የእኔ ወድ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ግን እኔ ሁለተኛ እንደዚህ እንድትገዢ አልፈልግም። እውነት ለእኔ እንዳትገዢልኝ በቃ እኔ ስቅቅ ነው የምለው ማርያምን። በቃ እንዲህ መተሽ የምትቸገሪው ሁላ ነው የሚመስለኝ እና እኔ አልፈልግም በቃ። ማየ እኔ አበደርኩሽኝ እንጂ ገንዘብ ስጦታ አልሰጠሁሽ። ውለታማ አይደለም፣ ውለታማ አይባልም ያ እኔ ብድር ነው። ስለዚህ ብድርሽን ደግሞ እላፊ አድርገሽ ነው የሰጠሽኝ። ስለዚህ እኔ ይበቃኛል። ምንም አይነት ነገር እንዳትልኪ፣ እንዳትገዥልኝ ለእኔ እንደዚህ በኦንላይን ስታይ እባክ እና ደስ ብሎኛል። አመሰግናለሁ። ምን አለ መሰላችሁ ብዙ እያደረጋችሁላቸው ሰዎች አይደለም እንደ ውለታ ቆጥረውት ውለታ በውለታ ይመለሳልና ብድር በብድር በብድር እንደሚባለው፣ ምስጋና እንኳን ከአንደበታቸው ማውጣት ያቃታቸው ሰዎች አሉና አንቺ ግን ምትለይ ሰው ነሽ። እውነት ማርያምን፣ እኔ አንዳንድ ሰዎችን ባየውበት፣ ማርያምን እኔ ለሰዎች ክፉ ባልሆንም ክፉነት አልተሰጠኝም፣ ተሰጠኝ አይደለም ክፉ ባልሆንም የሆነ እንትን ግን ቀንሻለሁ። ይሄ ለሰዎች መልካም መሆን ለሰዎች በቃ እንትን ይሄ ሰዎች እንዲደላደሉ እንዲሆን እንዲሳካላቸው ማድረግ በቃ ቁም ያለው ማለት ይቻላል። ከመቶ 50 ፐርሰንት ማለት ነው። በአንዳንድ ሰዎች የመጣ በቃ ያደረጋችሁትን ነገር ስታጡት እንደ ውሃ ሲፈስ ምስጋና እንኳን ስታጡ በጣም ነው የሚደብረውና ማንኛው እግዚአብሔር የሰጠነን ጸጋ ለሌሎችን አካፍለን እየኖረን ነው። ያ ደስተኛ ያደርገኛል። እና ምንም ማለት አይደለም ያው አንዳንድ ሰዎች ሲሳካላቸው ኖርማል ነው፣ ካልተሳካላቸው ይወቅሳቸዋል። አንዳንድ ሰዎች ያደረግኩላቸው የለፋውላቸው የደከምኩላቸው ሰዎች ባይሳካላቸው የወቅሱኝ ነበረ ስለ ካሏቸው ግን አመሰግናል የሚል ቃላት እንኳን የለም። ከአንድ በታቸው እግዚአብሔር ልቦን አይስጣቸው ምንም ማለት አይደለም። እኔ ማንንም አልቀየምም። እኔ ደስተኛ ነኝ በሕይወቴ እግዚአብሔር ይመስገን ሁሉ ነገር አለ ክብሪስ ፖለ መዳን ይነ ተርፎ ብዙዎቹ መንገድ እየወኩ ስለሆነ የተሰጠኝ ተሰጦና ጸጋ አሁንም ይብዛልኝና ለሌሎቹ የሚትረፈረፍ ለሌሎቹ እንደዚህ የምረዳ ሰው ያድርገኝ። ልረዳም ደግሞ ይስጠኝ እግዚአብሔር ልሰጥም ይስጠኝ። ይሄ ነው ምለው ልቤን አይቀይርብኝ እጄንም አይሰስትብኝ። እውነት ይሄ ነው የጻሎት ማረገ ነው እያለኝ መሰሰተ ላ ከዚህ ጠብቀኝ ነው ምለው በአንዳንድ የሆንነውን ነገር ትዝ ሲላይ ወዲያው ነብር ነው መሆኑ አጠገቤ ባለ ሰው ራሱ ይሄ ላደርግ የነበረውን ነገር በቃ እንትይ ከታረ በኋላ አይው ነገር እንኳን ይሁን እያስተካከልኩ ያለውት ነገር አላውቅበትም። እንዲልሰጥ እመልሳለሁ። ስልክ ትዝ የሚለኝ ነገሮች አሉ። ማርያምን ነ ይሄ ማሉ በቃ እኔ ምን እንደሆነ አላውቅም። እግዚአብሔር ልቦና አይስጠኝ፣ ልቤን አይቀይርብኝ፣ መልካምነቴን አይቀይርብኝ። አምላኬ እና ይሄ የሰጠኸኝን ጸጋና ጥበብ በስነ ስርዓት ልጠቀምበት ስለሆነ አንተ እርዳኝ። አሜን አሜን ራሲ ምርቃ ጀመርኩኝ። አልፊያዬ በጣም ነው የማመሰግነው። መድኃኒዓለም ይስጥልኝ፣ ባወጣሽ ይተካ። እንደዚህ ያማረውን ትዳር ያማረውን ቤት ላንቺ ይሆነልሽ የኔ ወድ ደርሶኛል። ይኸው ሁሉንም ደርሶኛል። ያዘሽው በቃ ሁሉም እንደዚህ ያማረውን ላንቺ ይሁን የኔ ፍቅር። ድጋሜ ግን እንዳትገዢ ምንም ነገር ለለምለም ብለሽ በሚዲያ እያየሽ ብትገዢ፣ ወይ እየውልሽ፣ እውነት እጣላሻለሁ። መጀመሪያ ቤቱን ስሪ፣ ከዛ ወደ ሀገርሽ ግቢ ብዙ ዓመት መቀመጥ እዛው ብዙ ጣጣ አለው እና እንዲህ አይደለም። እኔም መማክርሽ አይደል እና ይሄ ይመስላል። ቴንኪው ቴንኪው ማጌ